በጊዜው አባታችን አደም አለይሂ ሰላም ከሞተ 15 ክፍለ ዘመናት ወይም 1500 ዓመት ተቆጥሯል። የአደም ልጆች ቁጥር ምንም እንኳን ቢጨምርም በአደም ልጆች ዘንድ እስካሁን ምንም አይነት የኩፍር እንቅስቃሴ የለም። ያን ዘመናት ሁሉ የአደም ልጆች አላህን በብቸኝነት እያመለኩት ነው። አሁን አሁን ግን ሰዎች አስተሳሰባቸው እየተቀየረ መጣ። ትንሽ ትንሽ የሸይጣን ኮቴ ያንሸራተታቸውም ጀምሯል። ነብዩላህ ኢድሪስ አለይሂ ሰላም ይባላሉ። ረጅም ሰዓት ዝምታ የሚያስደስታቸው ሰው ናቸው። ከተናገሩም ሕክማ ያላትን እና ጣጠር ያለች ንግግር ነበር የሚናገሩት። ለመጀመሪያ ጊዜ በቀለም መጻፍ የጀመሩትም እሳቸው ናቸው። ለመጀመሪያ ጊዜ ልብስ ሰፍተው መልበስ የጀመሩትም ኢድሪስ አለይሂ ሰላም ናቸው። ሁሌም ልብስ ሲሰፉ መርፌዋን ባስገቡና ባወጡ ቁጥር ሱብሓንላህ ይሉ ነበር። አላህም የኮከቡ እውቀትንና ስለ ስነ ፈለክ አስተምሯቸዋል። የዕውቀትንም ሁሉ ቁልፍ አላህ ሰጥቷቸዋል። በዘመናቸው የነበሩትን ሰዎች ስለ አጻጻፍ ያስተምሩ ነበር። ሀገሪቷ ባቢሎን ትባላለች። ዘመኑ ገና የስልጣኔ ጀንበር ብቅ ብቅ የሚልበት ዘመን ነበር። የከተማዋ ሕዝብ ለሽርክና ለፈሳድ ገና ፍሬሽ ስለሆኑ ኢድሪስ ከዚህ ተግባራቸው እንዲቆጠሙ ቢሞክሯቸውም ጥቂት ሰዎች ሲቀሩ ሰው ሁሉ አሻፈረኝ ብሎ ጥንመት ላይ መጽናቱን መረዳ ከብዙ እልህ አስጨራሽ ዳዕዋ ትግል በኋላ ኢድሪስ አለይሂ ሰላም ሀገሪቱን ለቀው ወደ ሌላ ቦታ ለመሰደድ ወሰኑ። ጥቂት ተከታዮቻቸውንም ሲያማክሩ ምንም እንኳን ሀገራቸውን ተለውሎ መውጣት ትንሽ ቢያንገራግሩም በኢድሪስ አለይሂ ሰላም አንደበተ ርቱዕነት በሐሳባቸው ሊስማሙ ቻሉ። ኢድሪስ አለህ ሰላም ከባቢሎን ከተማ ተከታዮቻቸውን ይዘው ወጡና ብዙ ከተጓዙ በኋላ አፍሪካዊቷ ቀደምት ከተማ የሆነችው ግብፅን ገና ስትቆረቆር ከሕዝቧ ጋር ተቀላቀሉ። ገና ከተማዋን ከመግባታቸው ነበር ወደ አላህና ወደ መልካም ስነምግባር ዳዋ ማድረግ የጀመሩት። በዛም መሀል ወደ ሻም ወይም ወደ ሶሪያ አካባቢና ወደ ፊልስቲን በመሄድ ሰዎችን ወደ አላህ ይጠሩ ነበር። ይሁን እንጂ ለመቀመጫነት ግን ግብጽን ነበር የመረጡት። እዛው ለልጆቻቸውም የተለያዩ ዱንያዊና አኼራዊ ትምህርት ይሰጡም ነበር። በኢድሪስ አለይሂ ሰላም ዘመን ዓለም ላይ ያለው ቋንቋ ብዛት በዛት 72 ነበር። የፈለጉበት በመሄድ ዳዕዋ ያደርጉ ዘንድም አላህ ሁሉንም ቋንቋዎች አሳውቋቸውም ነበር። እንዲህ እንዲህ እያሉ ኢድሪስ አለይሂ ሰላም ዕድሜያቸው 865 ደረሰ። አላህም እንዲህ ሲል ለእድሪስ ወህያ ያወረደላቸው። በእያንዳንዱ ቀን የአደም ልጆች ሁሉ የሚሰሩትን አጅር ያህል ላንተም እሰፈልሃለሁ። ኢድሪስ አለህ ሰላም ግን እድሜያቸው እንዲጨምርላቸውና ሌላም ብዙ መልካም ሥራ መሥራት ነበር ፍላጎታቸው። ይሁን እንጂ ፍላጎታቸውን በምኞት ብቻ ሊገድቡት አልፈለጉም ነበር። አንድ መልአክ ጓደኛ ነበራቸውና እሱን ወደ አላህ ዘንድ እንዲወስዳቸውና አላህ በዕድሜያቸው ላይም ይጨምርላቸው ዘንድ ሊጠይቁት እንደሆነም አስረድተውት ከመልአኩ ጋር መልአኩ በሁለት ክንፉ መካከል ይዟቸው አየሩን እየሰነጣጠቁ ጉዞ ወደ ሰማያት ጀመሩ። ሰማያትን በመልአኩ ክንፎች እየከዘፉ በከፍተኛ ፍጥነት አንደኛ ሰማይ ደረሱ። ሁለተኛ፣ ሶስተኛ፣ አራተኛ ሰማይ ላይ እንደደረሱ መለከል መውት ወደ ምድር እየተምዘገዘገ አገኙትና፣ ኢድሪስን አለይህ ሰላም የያዘው መልአክ መለከል መውትን አስቁሞ የኢድሪስ አለይህ ሰላም ዕድሜ ስንት እንደቀረው መዝገቡን እንዳይለት ጠየቀው። መለከል መውትም መዝገቡን ተመለከተና ኢድሪስ የታለ አለው። መልአኩም እዚህ ክንፌ ውስጥ ነው አለው። መለከል መውትም ይገርማል፣ አሁን እኮ የእሱ ቀጠሮ ደርሶ እሱ ጋ ነበርም ከንፈው እኔ ልገረም የቻልኩት አላህ የኢድሪስን ሩህ በአራተኛ ሰማይ ላይ ሄደ ሀውጣ ሲለኝ ግራ ተጋብቼ ነበር። ምክንያቱም ኢድሪስ በምድር ላይ ሳለ እንዴት አላህ ከአራተኛ ሰማይ ሩህ እንዳወጣ ያዘኛል ብዬ ነው አለ። መልአኩም ትንሽ እንዳቆየው ቢጠይቀውም፣ መለከል መውትም አሁን ነፍሱን እንዳወጣ እዚችው ነውና የታዘዝኩት እዚችው ነው ማወጣት ብሎ ኢድሪስ አለይሂ ሰላም በተወለዱ በ865 ዓመታቸው በመላአኩ ከፍ ውስጥ ሳሉ ሩሃቸው በአራተኛ ሰማይ ላይ ወጣች። ለዚህ ነው አላህ በሱረቱ መርየም እንዲህ አለው፦ በመጽሐፉ ኢድሪስንም አውሳ፣ እርሱ እውነተኛ ነብይ ነበርና ወደ ከፍተኛም ስፍራ አነሳነው። ያው ትውልድ ትውልድን ይተካልና አላህን በማምለክ ወደር የሌላቸው መልካምና በዘመኑ ለነበሩ ሰዎች አርአያ የሆኑት ውስን ሰዎች ሕዝቡን በሞት ይለዩ ጀመር። በዘመኑ የነበሩ ሕዝቦችም በእነዚያ ደጋግ ሰዎች እልፈት እጅጉን አዝነዋል። ሐዘናቸውን ለማስታገስና እነዚህን ደጋግ የአላህ ባሮች ለማስታወስ ሐውልት ሊሰሩላቸው ተነጋገሩበትና እቅዳቸውንም እውን በማድረግ በአምስት ትላልቅና ደጋግ ሰዎች ስም አምስት ሐውልት በከተማዋ መሃል አቆሙላቸው። ስማቸውም ወድ፣ ሱዋዕ፣ የቁስ፣ የውቅና ነስር ይባሉ ነበር። በዚህ መልኩ እነዚህን ደጋግ ሰዎች ሁሌም የሚያወሷቸው ነበር። የከተማይቱ ሰዎች ለነዚህ ደጋግ የአላህ ባሮች ካላቸው ክብር አንጻር ሐውልቶቻቸውንም ወደ ሬለሽ ክብር ያከብሩ ነበር። እንዲህ እንዲህ እያለ ሰው ለእነዚህ ሐውልቶች ያለው ቦታ ሁኔታውን እየቀየረ መጣ። በሐውልቱ አጠገብ ሲያልፉ ለሐውልቱ ክብር በሚል እያጎበደዱን ማለፍ ጀመሩ። ጊዜው ይነጉዳል። ክረምትና በጋ ቀጠሯቸውን ጠብቀው በፍጥነት ይተካካሉ። ክረምት ሲመጣ ዝናቡ በጋ ሲመጣ ፀሐዩ፣ የሐውልቶችን ይዘት መቀየር ሲጀምር የከተማይቱ ነዋሪዎች ሐውልቶችን ከውድመት ለመታደግ አንድ ቤተ አምልኮ ውስጥ ሊያስገቧቸው ወሰኑ። እቺ ጠጋጠጋ እቃ ለማንሳት ናት። ሐውልቶችን መጠለያ ውስጥ ካስገቡ በኋላ ለሐውልቶቹ ያላቸው ቦታ ይበልጥ ጨመረ። በገቡና በወጡ ቁጥር ለሐውልቶቹ ማጎብደድ ጀመሩ። ያን ጊዜ አላህ Subhanahu Wa Ta'ala ከነዚህ ህዝቦች ወደ ቀጥተኛው መንገድ ይመራቸው ዘንድ ኖህ የተባለ መልእክተኛን አስነሳ። የዛሬው የኢድሪስ አለይሂ ሰላም ታሪክ በዚህ አበቃ። ቪዲዮ ከተመቻቸው ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልን ስንል በአክብሮት እንጠይቃለን።